አሰላሙ ዓለይኩም ወራህቱላሂ ወበረካቱ። ዛሬ የምናየው ቀጣዩን የኑን ሳኪናና የተንዊን ህግ ነው። ባለፈው ትምህርት ላይ ሁለቱን ህጎች አይተናል። እሃርና የሚለውን አይተናል። ያለፈው ክፍል ትምህርት ላይ ማግኘት ትችላላቸው፣ ያለፈው ቪዲዮ ላይ። ዛሬ ግን በቀጥታ የምናየው አል እቅላብ የሚባለውን ህግ ነው። አል እቅላብ የሚባለውን ህግ እናያለን። ኣደርሱ ታሪት ማለት ነው። ሶስተኛ ደርሱ ላይ ላእክላብ ንምና ማለት በቋንቋ ደረጃ ልቀተን ተሕዊሉ ሸይኢ ን ወጅ ተሕዊሉ ሸይኢ አንድ ነገር መቀየር ናው ዓን ወጅህሂ ማለት ካለው ገጽታ ካለው ሁኔታ ምን ማድረግ መቀየር ማለት ቀየራ ሁኔታ ምን ይደረጋል ይቀየራል ተሕዊል ይደረጋል ማለት ነው። እሺ እሺ፣ እንዴት ነው አሊስ ወስጢላሐን ብሎ ደግሞ በቋንቋ ደረጃ ሳይሆን በተጅዊድ ምሁራን ትርጉም ደግሞ ምን ተብሎ ይጠራል? አለ ምን ተብሎ ይጠራል? እዚህ ላይ ምን ተብሎ ይጠራል? ጃዕሉ ኑን ሳኪነቲ ኑን ሳኪናን ማድረግ። ኑን ሳኪናን ማድረግ ኑን ሳኪና አደለህ እኩ ኑን ሳኪና እና ተንዊን ነው የሚቀየሩ ኑን ስኩኗ እና ተንዊን ዋላ ያለች ምን ምን ትሆናለች? አው የተንዊን ወይም ደግሞ ተንዊን ማድረግ ነው ሚመን ሚም ማድረግ ነው፣ ወደ ሚም መቀየር ሙኸፈፍ ሙኽፋተን ተደብቃ ማለት ነው። ግን ሽ ፋ ነገር ኖራት ወደ ሚም ትቀየራለች። ቢጉነቲን በጉና ሆኖ ማለት ጉና ማለት አይተናል፣ ካፍንጫ ከስርን የሚወጣ ድምፅ ነው። በዛ መልኩ ይነበበ እንደ ሙላቃቲል ባ ይሄ መቼ ነው የሚሆነው? ባጋ ሲገናኝ ባ የሚባል ፊደል ከኑን ስኩንና ከተንዊን በኋላ ሲመጣ ኑን ስኩና ወደ ምን ትቀየራለች? ወደ ሚም ትቀየራለች። እንደዚህ አይነት ኑን ስኩን ትመጣለች። ኑን ስኩና ላይ ለዛ ሲባል ምን አይነት ምልክት እናገኛለን? ሚም ምልክት እናገኛለን። ስለዚህ ምንድነው ማለት ነው? ኑን ስኩን ወደ ምን ተቀይሯል፣ ወደ ሚም ተገልብጧል። ተቀይሯል ማለት ኑን ስኩኑን ወይም ተንዊንን ሚም ማድረግ ሚም አድርገቹ አንብቡት ነው። ወዳሊከ ይሄ عند وقوع ኑን ይሄ መቼ ነው የሚሆነው? ኑን ስኩኑና አው ተንዊን ተንዊን

ኑን ስኩኑም ላይ እንደዚሁ ተመሳሳይ ኑን ስኩን ይደረግና፣ ቀድም እንዳልኩት ሚም ከላይ ትንሽ ሚም ትመጣለች። ያ ማለት ምንድን ነው? ኑን ስኩኑ ወደ ሚም ተቀይሯል ማለት ነው። እስቲ በምሳሌ ደግሞ እኔ እስቲ ምሳሌ እዚህ ጋር መጥቶልናል ሰንጠረዥ ውስጥ። አምሲለቱ ኑን ሳኪነት ወተን ወይኒ ማ ሀርፊ ልእቅላብ አለ። አምሲላ ማለት ጀምዑ ሚሳሊን የሚሳል ብዙ ነው። ሚሳል ማለት ምሳሌ ማለት ነው። አምሲላ ምሳሌዎች ማለት ነው። አንድ ምሳሌ ለማለት ፈኬኛ ለማለት ሚታል ነው የሚባለው ማለት ነው ምሳሌ ለማለት ስለዚህ አምሲላ ምንድነው ብዙ ምሳሌዎች ማለት ነው አንኑን ሳኪና ኑ ሳኪና እና የተንዊን መዓል ሐርፍ ኢቅላብ ከኢቅላብ ፊደል ጋር የኢቅላብ ፊደል ማነች ባነች ባ ሲመጣ ኑን ስኩኑ ወደ ሚም ይቀየራል አሁን እዚህ ጋር በከለር ስለመጣ በደንብ ተመልከቱ በከለር መጥቶላችኋል ምን ይላል እዚህ ጋር ፊደሉ አመጣለች የኢቅላብ ፊደል ማነች እዚህ ጋር ያደረኩበት ቀስት ማነች ባነች ማለት ነው ኦኬ እሺ ባ ከመጣ ከኑን ሱኩን በኋላ እንዴት እንደሚቀየር በደንብ በግልጽ እንመልከት። አሁን እዚህ ጋር ካያችሁት ምን ሆነላችሁ? ይሄን ተመልከቱ፣ ከለር ይሆና እዚህ ጋር የሚሆነውን ተመልከቱ፣ እዚህ ጋር የሚሆነውን ተመልከቱ የሚቀየረው ነገር። እሺ የመጀመሪያ ምንድላ አንኑን ሳኪና ሙተወሲጠን፣ ኑን ሱኩኗ የቃል መሀል ላይ ስትሆን አያችሁ፣ መሀል ነች። አንኑን ሳኪና ሙተጠሪፈተን ማለት ዳር ላይ ስትሆን የቃል ዳር፣ ከዛ ሌላ ሌላ ቃል ይመጣል ባው ሌላ ቃል ላይ ሲሆን ይሄ አንድ ላይ ነው ባዋም ኑን ስኩናም አንድ ቃል ላይ ሲሆን ይሄ ደግሞ መሃል ላይ ስትሆን ኑን ስኩና ማለት ነው ይሄው እዚህ ጋር ስኩና ማለት ነው እዚህ ጋር ደግሞ ተንዊን የተንዊን ምሳሌ ነው በተንዊን ሲመጣ ይሄ አበደን ሲል ፈትሐተይን ነው ዘውጂን ሲል ከስረተይን ነው ሰሚዑን ሲል ዶመተይን ስለዚህ በሶስቱም መጣላችሁ ፈትሐተይን እዚህ ጋር መጥቷል ከስራተይን እዚህ ጋር መጥቷል ዶመተይን እዚህ ይሄን በዚህ መልክ መያዝ ትችላላችሁ ማለት ነው። ስለዚህ እዚህ ጋር ኑን ሳኪና ነው። እዚህ ሁሉም ላይ የሚመጣው እዚህ ጋር አሁንም ኑን ሳኪና ነው፣ ግን የቃል መሀል ላይ የታችታል የሆነ ቃል መጨረሻ ኑን ስኩን ይመጣል፣ ከዛ ሌላ ቃል ማለት ነው። እሺ እናንብበው። አሁን ስናነበው እንዴት ነው? እዚህ ጋር ሲመጣ የመጀመሪያው ምሳሌ ምን ብለን እናነበዋለን? አንቢያ አንልም። ን የነበረው ምን ሆነ? ምን ሆነ ደበቅ ሄድና፣ ከንፈራችን ዘግተን እናነባለን ከንፈር መዝጋት። አምቢያ እክፋ ነገር አለ። ደበቀ ተላለች እንጂ አምቢያ አንልም። አምቢያ ከሆነ ኑን እዝሃር ሆነ ግልጽ አደረገ ነው። ግልጽ አይሆንም፣ አምቢያ እንጂ አምቢያ አንልም። ይሄ መጠንቀቅ መቻል አለብን። አምቢያ። ሌላ ደግሞ ሚን በይቲከ፣ ሁለተኛው ምሳሌ እዚህ ላይ ማለት ነው መጣ ሚን በይቲከ እዚ ጋ ስትመጡ ደግሞ ምን እናገኛለን? ፈትሐተይ ላይ አመደን አንልም አመደ በዒደ አመደ በዒደ አመደ በዒደ በዒደ አመደ ይኸው ባ ስለመጣ ሁሉም ላይ ባ አለ ካስተዋለች እዚጋ ባ ስለመጣ ነው። እዚ ጋ ምን ስለመጣ ነው? ባ ስለመጣ ነው ማለት ነው። የሚቀጥለው መስመር ላይ ስንሄድ ምን እናገኛለን? እዚ ላይ ቢሁም ቢሁም፣ ቢሁም እዚ ጋር ቀጥሎ ደግሞ ምን እናገኛለን? ሚም በዕድ፣ ሚም በዕድ። እዚ ጋር ተመልክቱ፣ ባመጣ ኑን ስኩና ምን ሆነች ማለት? ወደ ሚም ተቀየራ፣ ደበቅ ተደርጋ፣ ሚም በዕድ። እዚህ ጋር ደግሞ ከከስረቴን ጋር አመደን ፈትሐቴን ነበር አሁን ደግሞ ዘውጂን ከስረቴን ባመጣ ከከስረቴን በኋላ ባሲመጣ ሲመጣ ምን ምን ታገኛለች? ትንሽ ማጠፋም ምዝች ባ ሁሉም ላይ ያለ ካስተዋላችሁ ማለት ነው። ስለዚህ ምን እናደርገዋለን? ዘውጂን ሳይሆን የምንለው ዘውጂን በሂጅ ዘውጂን ሚማ ምን ትሆናለች ማለት ትደበቃለች፣ አትሰማ እንጂ ምን አንልም? ዘውጂን በሂጅ አንልም ዘውጂን አፍ መዝጋት ዘውጂን በሂጅ እዚህ ጋር ሶስተኛው ላይ ደረሰ። ምን ይላል ይሄ ቃል? አልአንቢያ ነበር። አንቢያ ነበር። በህጋችን መሰረት ኑን ስኩን በኋላ ባ ከተገኘ ኑን ስኩን ወደ ምን ትቀይራለች? ተተሐወሉ ኢለ ሚም ማለት ሙኽፋት ሆና ተደበቀ። ስለዚህ ምን አደረገ? አንቢያ ቢያ ነበር። አምቢያ፣ አምቢያ፣ አምቢያ እሺ እዚህ ላይ እንግባ። አሁን ምን አገኘን? እዚህ ጋር ደግሞ ምን አገኘን? ሚም ስኩን ከዛ ባይመጣል ግን፣ መሃል ስትገኝ መሃል ስትገኝ ማለት አንድ ቃል ላይ ሙተጠሪፋ ማለት የቃሉ መጨረሻ ላይ ትገኛለች። ቃሉ ኑን ስኩና ቀጥሎ ደግሞ ሌላ ቃል ሲመጣ፣ አሁን ሚን የሚለው ሌላ ቃል ነው። በይኒና ሌላ ቃል ነው። ሚን የሚለው ከላይ ከፍ ብሎ ባዕዲ ሌላ ቃል ነው። ሙተጠሪፋ ማለት ዳር ላይ ጫፍ ላይ ስትሆን ማለት ነው። ያው ነው ህጉ

በቅ ሚሙን ሰሚዑም ዑ ካልን በኋላ ሚመን አፍን መለስ አድርገን አፍ ዘግተን ሚምን ማንበብ ማለት ነው። ሰሚዑን በሲር ሰሚዑን በሲር ስለዚህ ስራው ሁሉም የሚከናወነው የት ጋ ነው? ይሄ የብርቱካናማ ነው። ፐርፕል ከለሩ ላይ ልክ በዚህ ከለር ላይ ህጎቹ ያርፋሉ። ፈታቴን ከስረቴን ጦመቴን ከመጣ በኋላ ባ የሚባል ፊደል ከመጣ እቺ ትንሿን ሚም እናገኛታለን ያም ማለት ምንድን ነው ባ በፊት የመጣው ኑን ስኩኑ ወይም ተንዊኑ ወደ ምን ይቀየራል ወደ ሚም ይቀየራል ይሄ ጠቅለል ያለው የኢክላብ ተብሎ የሚጠራው ከኑን ስኩን እና ተንዊን ህግ መካከል ሶስተኛው ህግን የተመለከተ ትምህርት ነው የመጨረሻው ህግ አደርሱ ራቢ አልእክፋ ልሐቂቂ የሚባል አለ። እሱን በርካታ ፊደሎችን የያዘ ህግ ነው። አብዛኞቹ ፊደላት እክፋ ነው የሚጠቀሙት። ከኑንስኩን እና ከተኒን በኋላ እዚጋ የምታዩቸው በርካታ ፊደሎች ሲመጡ፣ ሶድ፣ ል፣ ካፍ፣ ጂም የመሳሰሉ ሲመጡ ኑንስኩኑ ይደበቃል። እና የተለየ ህግ ስለሆነ በሌላ ራሱን በቻለ ትምህርት የምንገናኝ ይሆናል። እዚህ ጋር ለማብራራት ያክል ጭማሪ እዚህ ጋር የመጡልን ነገር አልሐርፉ ሁወኑን እሳኪነቱ ያተኑዊን ወሲፈቱ ሄ ልቡና ወላ ዩዕከሩ ላ ሊከ ውጁድ ልቡነት ማዕኑን ልወልሚን ሊአነ ልቡነተ ሊሐርፍ ልቃም ወሁወኑን ልወልሚን ወለይስ ሊኑን እሳኪነ ያተኑዊን ይሄ ብዙም ከፋይዳ አንጻር ብዙም ከዋናው ትምህርት ጋር ብዙም ተገናኝነት ስለሌለው በዚህ እክትፋ እናድርጋለን። የትኛውን ቦታ ፈታተይን ቀስረተይን በመተይን መጥቶ ባይምጣ የመጨረሻ የሱራ ቃል ቢሆን ራሱ ቀጥሎ ቢስሚላህ አርራሕማን አርራሒም ስለሚመጣ አይታችሁ ከሆነ የመጨረሻዋ ላይ ሚሙን የምታገኙበት ሁኔታ ይኖራል። ለምሳሌ ኢነሁ ካነ ተዋባ ነበር አይደለ። መቀጠል የሚችልበት ሁኔታ ስላለ ሰውየው ሲቀራ ኢነሁ ካነ ተዋባ ስሚላ ራሕማን ራሒም ብሎ መቀጠል የሚችልበት ሁኔታ እንደዚያ ይቆም ይ ብስሚላህ ራሕማን ራሒም መጨረሻ ስለማይሆን ማለት ነው። ክንፋሻጥሮይኖ ለምሳሌ አክል ነው ያመጣሁትና አይታችሁ ከሆነ ተዋ በን የሚለው ላይ ሂዱ እዩት። ኢዛ ጃአ ነስሩላህ ሱረት ነስር ላይ ፈትሐተይኑ ላይ ምን አለ ሚማለህ ምን ማለት ነው? ከቀጠልክ ባስ ለመጣይ ብስሚላህ ሚማናን ብበተዋ በም ብስሚላ ራማን ራም በል ኩፉዋን አሓዱ ብስሚለዛም ታገኛለች። ሱረት ልእክላስን ቁል ሁወ አላሁ አሓድ ጨርሳችሁ ወደ ሱረት ልፈለቅ ስትገቡ ይህም አለ አሓዱ ብስሚላ ብሎ መቅራት የሚችልበት ሁኔታ ስላለ ማለት ነው። ይህን እንግዲ የበለጠ ይህን ህግ ለማብራራት ነው በሚቀጥለው መጨረሻው ሳኪና እና የተሚ ህግ መንገናኝ ይሆናል።